በክፍል አንድ ስለ ኢብራሂም አለይሂ ሰላም ታሪክ በተወሰነ መልኩ አይተን ነበር። ክፍል ሁለትን ኢንሻአላህ አላህ ካለ በዚህኛው ቪዲዮ ምናየው ይሆናል። ወደ ታሪኩ ከመግባታችን በፊት ላይክ ማድረጋችሁን እንዳትረሱ። እንደዚህ አይነት ታሪኮች እንዲደርሳችሁ ሰብ እስክራይ ማድረጋችሁንም እንዳትረሱ። لقد كان في قصصهم عبرة لأولي الألباب ጌትነትን ለራሱ የሚሞግተው ኑምሩድ የተባለው ንጉስ ኢብራሂም አለይሂ ሰላምን አስጠርቶ እኔ ጌታ ነኝ፣ በጌትነት የታምናለህን በሚላቸው ጊዜ ኢብራሂም አለይሂ ሰላም ግን እውነት ጌታ ከሆንክ አላህ ሱብሓነሁ ወተዓላ ፀሐይ በስተ ምስራቅ እንድትወጣ ያደርጋል። አንተ ከቻልክ ፀሐይ በምዕራብ እንድትወጣ አድርግና ያኔ ጌትነትህን አምንልህ አለው አሉት። ኑምሩድ ግን ይህንን ማድረግ እንደማይችል ስላወቀ ኢብራሂም አለይሂ ሰላም በነጻ እንዲለቀቁ አደረገ። ኢብራሂም አለይሂ ሰላምም በነጻ ከተለቀቁ በኋላ ወደ አላህ ዲን ለብዙ ዓመታት መጣራት ጀመሩ። ነገር ግን ሰዎች ሊቀበሏቸው አልቻሉም። ባቢሎን በሚባል ከተማ በነበሩበት ጊዜ የተቀበላቸው ሰው ሁለት ሰው ብቻ ነበር። አንድ ወንድና አንድ ሴት፣ የሴቷም ስም ሳራ ሲባል ወንዱ ደሞ ሉጥ አለይሂ ሰላም ነበሩ። ኢብራሂም አለይሂ ሰላምም በስተመጨረሻ በባቢሎን ከተማ ማንም እንደማይቀበላቸው ሲያውቁ የሚኖሩበትን መንደር ለቀው ወደ ሌላ መንደር ለመሄድ ወሰኑ። አባታቸው አዘር ጋርም በመሄድ በድጋሚ እውነተኛውን ዲን እንዲቀበልና ድንጋይን ማምለክ እንዲያቆም ሊነግሩት ሄዱ። ነገር ግን አባታቸው አዘር ሊቀበላቸው አልቻለም።

ወደ ሶሪያ ወደ ፈለስጢን ወደ ግብጽ እየሄዱ ሰዎችን ወደ እውነተኛው ዲን መጣራት ጀመሩ። በመንገዳቸውም ላይ የተቸገሩ ሰዎችን ይረዱ ነበር። የሙት ባህር ጋርም ሲደርሱ አላህ ሱብሐንሁ ወተዓላ ለጥበቡ ነብዩላህ ሉጥ እዛው እንዲቀሩ አደረገ። ኢብራሂም አለይሂ ሰላምም ሳራን አግብቶ መኖር ጀመረ። ነገር ግን ሚስቱ ሳራ መውለድ ማትችል መሃን ነበረች። አንድ ቀን ሁለቱም በጉዞ ላይ ሳሉ በአንድ መንደር በኩል ያልፋሉ። የዛ መንደር መሪም በጣም መጥፎ ነበር። ሳራም በተመለከታት ጊዜ በቁንጅናዋ ተማረከ፣ የራሱም ሊያደርጋትም ፈለገ። ንጉሱም ኢብራሂም አለይሂ ሰላም ወደሱ ጋር እንዲመጡ አዘዘ። ኢብራሂምም ወደሱ ጋር በመጡ ጊዜ ያቺ ቆንጆ ሴት ምንህ ናት ብለው ጠየቁት። ኢብራሂም አለይሂ ሰላምም ሚስቴ ናት ብለው ከመለሱ ንጉሱ እንደሚወስዳት ገብቷቸዋል። ለዛም እህቴ ናት ብለው መለሱለት። ያ አረመኔ ንጉስም ያቺን ሴት ማግኘት እፈልጋለሁ ወደዚህ ያስጠሩልኝ ብሎ አዘዘ። ኢብራሂም አለይሂ ሰላም ሚስቱ ሳራ ጋር ሄዶ ንጉሱ እሷን ማግኘት እንደሚፈልግና ኢብራሂም ምንሽ ነው ብሎ ከጠየቀሽ ወንድሜ ነው ብላ እንድትመልስ ነገሯት። ሳራም ወደ ንጉሱ ጋር በገባች ጊዜ ንጉሱ በቁንጅናዋ ተማርኮ ሊነካት እጁን ዘረጋ። ነገር ግን እጁን በዘረጋበት ቅጽበት እጆቹ ደርቀው ቀሩ። ንጉሱም በጣም ደነገጠ። ለሳራም ጌታሽ ለምኝልኝ፣ ልጎዳሽ አልፈልግም አላት። ሳራም ለአላህ ሱብሐንሁ ወተዓላ ዱዓ አደረገች። ወዲያውኑም እጆቹ ወደ ነበሩበት ተመለሱ። ሞኙም ንጉስ እንደገና ሳራን ሊነካት እጁን ዘረጋ። አሁንም በድጋሚ እጁን በዘረጋበት ቅጽበት እጆቹ ደርቀው ቀሩ። እንደገና ለሳራ ድጋሚ ልጎዳሽ አልፈልግም ለጌታሽ ዱአ አድርጊልኝ አላት ሳራም እንደገና ዱአ አደረገችለት አላህም ስብሓነሁ ወተዓላ እጆቹን ወደ ነበሩበት መለሰለት በዚህ ሰዓትም ንጉሡ ሳራ እንደማንኛውም ሴት ተራ እንዳልሆነች ተገነዘበ ብዙ የስጦታ አይነቶችን ለሳራ ሰጣት ሐጀራ የተባለችንም ቆንጂዬ ባሪያ በስጦታ መልክ አበረከተላት።

ከተወሰኑ ወራት በኋላም ሐጀራ ወንድ ልጅን ወለደች። ልጁንም ኢስማዒል ብለው ሰየሙት። ነገር ግን አላህ ስብሓነሁ ወተዓላ ሐጀራና ኢስማዒል እዛ እንዲሆኑ ስላልፈለገ ኢብራሂም አለይሂ ሰላም ሚስቱን ሃጀራና ኢስማዒልን ይዞ ረጅም ጉዞ ለማድረግ ወሰኑ። በረሃን ለበረሃ እያቋረጡ መርዋ በተባለ ተራራ ላይ ደረሱ። ኢብራሂም አለይሂ ሰላም ይዘውት የነበረውን የተወሰነ ቴምርና ውሃን አንድ የዘንባባ ስር ላይ አስቀምጠላቸውና ወደ ኋላ ዞረው መመለስ ጀመሩ። ሀጃሯም ለኢብራሂም አለይሂ ሰላም እኛን ወዴት ጥለህን ነው የምትሄደው ብላ ጠየቀቻቸው። ነገር ግን ኢብራሂም አለይሂ ሰላም ምንም መልስ አልሰጧትም ነበር። ወደ ኋላ ሳይዞሩ መሄዳቸውን ቀጠሉ። ሀጃሯም በድጋሚ አላህ ነው በዚያ ያዘዘህን ብላ ጠየቀቻቸው። ኢብራሂምም ዓለይህ ሰላም አዎ በማለት ጭንቅላታቸውን ወዘወዙ። ሐጀሯም የአላህ ትእዛዝ ከሆነ አላህ እኛን መቼም ጥሎ አይጥለንም ብላ የአላህን ውሳኔ በውዴታ ተቀበለች። የያዙት ውሃና የተወሰነ ቴምር ለብዙ ጊዜ የሚያዛልቃቸው አልነበረም። ከተወሰኑ ቀናት በኋላ የያዙት ቴምርና ውሃ ሙሉ ለሙሉ አለቀ። ልጇም ኢስማዒል በረሃብ ያለቀስ ጀመር። ሚረዳኝ ሰው ካገኘች ብላ መርዋ ተራራ ላይ እየሮጠች ወጣች ነገር ግን እዛ ማንንም ልታገኝ አልቻለችም። ፊት ለፊት ወዳለውም ሰፋ ተብሎ ወደሚጠራውም ተራራ እየሮጠች ወጣች እዛ ማንንም ልታገኝ አልቻለችም። የልጇም ለቅሶ ሲበረታባት ሰባት ጊዜ ሰፋና መርዋ ተራራ ላይ እየተሯሯጠች ሰውን መፈለግ ጀመረች ነገር ግን ማንንም ልታገኝ አልቻለችም። በጣም ሮጣ ደክሟት ስለነበረ ተስፋ ቆርጣ እዛው ቁጭ አለች። ብዙም ሳይቆይ ከልጇ በኩልም ድምፅን ሰማች። ልጄ ምን ሆነ ብላ እየሮጠች ስትሄድ አንድ በብርሃን የተሞላ አካል መሬቱን በያዘው በትር ሲመታው ተመለከተች። ሀጀርም ልጄ ተርቧል፣ ምትረዳን ከሆነ እርዳን አለቸው። ያም ብርሃን የተላበሰው አካል ጅብሪል ዓለይህ ሰላም ነበር። መሬቱን በያዘው በትር ሲመታው ከውስጡ ውሃ መፍለቅ ጀመረ። ሀጀርም ይህንን ስትመለከት በጣም ደስ አላት። ውሃውንም ዙም ዙም እያለች ወደ ሌላ ቦታ እንዳይሄድ እዛው ተገድቦ እንዲቀር አደረገችው። ከሱም ተይዞ ያ ውሃ ዘምዘም ተባለ። ሀጀሯም ከሱ ውሃ ለራሷም እየጠጣች ለልጇም ማጠጣት ጀመረች። በንግድ ላይ የተሰማሩ ሰዎችም በዛ በኩል ሲያልፉ አሞራዎችን ከላይ ሲመለከቱ በዚህ ቦታ ላይ አሞራዎች የበዙት ውሃ ቢኖር ነው ብለው በማሰብ ወደዛ ጋር አቀኑ። ነጋዴዎቹም ለሀጀሯ ከዚህ ውሃ ሽጭልንና እኛም ምንጠቀም አሏት። ነገር ግን ሀጀሯ መሸጥ እንደማትፈልግ ነገረቻቸው። ሰዎቹም እንደዛ ከሆነማ በቃ እኛም እዚው እንስፈርና እዚው እንኖራለን ከውሃውም እንጠቀማለን ብለው እዛው ሰፈሩ። እዛ ቦታ ላይ የሚሰፍሩ ሰዎችም እየበዙ መጡ። ልጇም ኢስማኤል አለይህ ሰላም እያደገ መጣ። አረብኛንም ከነሱ ተማረ። ኢስማኤል አለይህ ሰላምም ካደገ በኋላ እዛው መካለይ አግብቶ መኖር ጀመረ። ነገር ግን ሁል ጊዜ አባቱን ኢብራሂም አለይህ ሰላምን መገናኘት ይፈልጋል። ኢብራሂም አለይህ ሰላም ሁል ጊዜ ስለ ልጃቸውና ስለ ሚስታቸው ያስቡ ነበር። አንድ ቀንም አላህ ፈቅዶላቸው ኢብራሂም ዓለይሂ ሰላም ልጃቸውን ለማግኘት ወደ መካ አቀኑ። ወደ መካ ደርሰውም ልጃቸው ቤት አቀኑ። የልጃቸው ቤትም ሲደርሱ ኢስማኤል ቤቱ አልነበርም። ሚስትየውን አገኟትና ስለ ኢስማኤል ጠየቋት። ሚስትየውም ኢስማዒል ኢስማኤል ለሥራ እንደወጣ ነገረቻቸው። ነብዩላህ ኢብራሂምም አስከትለው ስለ ኑሮ ጠየቋት። ሚስትየውን በመበሳጨት ኑሮ በጣም ከባድ እንደሆነና ሁል ጊዜ ከቴምርና ከውሃ ውጪ ምንም እንደማይበሉ አምርራ ነገረቻቸው። ነብዩላህ ኢብራሂምም ለሚስትየው በቃ እኔ መሄዴ ነው። ኢስማኤል ሲመለስ የሆነ ሽማግሌ መጥቶ ነበር የቤትህን መቃን ቀይር ብሎሃል ብለሽ ንገሪ ይልኛሏትና ኢብራሂም ወደ መጡበት ተመለሱ። ኢስማኤል ዓለይሂ ሰላም በተመለሰ ጊዜ ሚስትየው የሆነ ሽማግሌ መጥቶ እንደነበር ስለ ኑሮም ጠይቆን የቤትህን መቃን እንድትቀይር አዞሃል ብላ ነገረችው። ኢስማኤል ዓለይሂ ሰላምም ሰላም ያ ሽማግሌ አባቱ እንደሆነና የቤትህን መቃን ቀይር ያለኝ አንቺን እንድፈታሽ አዞኝ ነው ብሎ ነገራትና የመጀመሪያ ሚስቱን ፈታት። ብዙም ሳይቆይ ኢስማኤል ዓለይሂ ሰላም ሌላን ሚስት አገባ። ከአዲሱ ሚስቱ ጋርም እየኖረ ሳለ ኢብራሂም ዓለይሂ ሰላም እንደገና ሊዘይረው መጣ። ነቢዩላህ ኢብራሂምም አሁንም ሲመጡ የኢስማዒልን ሚስት እንጂ ኢስማዒልን አላገኙትም ነበር። የመጀመሪያ ሚስቱንም እንደ ጠየቋት አዲሱንም ሚስቱን ስለ ኑሮ ጠየቋት። አዲሱ ሚስቱም አላህን ፈሪ ሷሌሕ ሴት ነበረችና፣ ኑሮ በጣም አሪፍ ነው፣ ሁል ጊዜ ወተትና ስጋን ነው የምንበላው ብላ መለሰችለት። ነቢዩላህ ኢብራሂምም በቃኔ መሄዴ ነው፣ ኢስማዒል ሲመጣ የሆነ ሽማግሌ መጥቶ ነበር የቤትህን በር መቃኑን አጥብቀህ ያዝ ብሎሃል ብለሽ ንገሪው አሏትና የልጃቸውን ሚስት ተሰናብተው ሄዱ። ኢስማኤል አለይሂ ሰላም በተመለሱ ጊዜ ሚስትየው የሆነ ሽማግሌ መጥቶ እንደነበርና የቤትህን መቃን አጥብቀህ ያዝ እንዳላቸው ነገረችው። ኢስማኤል አለይሂ ሰላም ያ ሽማግሌ አባታቸው እንደሆነና የቤትህን መቃን አጥብቀህ ያዝ ማለቱ አንቺን እንዳልፈታሽ ነው ብሎ ነገራት። የነቢዩላህ ኢብራሂምና የልጃቸው ኢስማኤል ታሪክ በተወሰነ መልኩ ይህንን ይመስላል። አላህ ሱብሓነሁ ወተዓላ በሰማነው የምንጠቀም ያድርገን። ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።